እንግዲህ አሁን ላይ ሁላችንም በእጃችን የሚገኘው የባይቢት ማስተር ካርድ ቨርቹዋል ወይንም ዲጂታል ማስተር ካርድ ነው ማለት ነው። እንግዲህ ይህን ነገር የባይቢት ካምፓኒ ወደ ሃርድ ኮፒ ቀይሮ በየቤታችን ልልክልን ዝግጅቱን ጨርሷል። እንዴት አድርገን በየቤታችን ማስላክ እንደምንችል በዚህ ቪዲዮ እናያለን። ላይክ እና ሰብስክራይብ ማድረግ እንዳትረሱም። ያው ለጊዜው ኢትዮጵያ በዚህ እንትን ውስጥ ባትካተትም ነገር ግን ወደፊት በእርግጠኝነት መካተቷ ስለማይቀር ሲጀመር እንዴት አድርገን በቤታችን ማስላክ እንደምንችል እናያለን ማለት ነው። ቀጥታ ባይቢት አካውንታችን ላይ እንደገባን አሴት የምትለዋን እነካለን ማለት ነው። አሴት ላይ ከገባን በኋላ ከላይ ማስተር ካርድ የምትለዋን እነካታለን ማለት ነው። ማስተር ካርድን ስነካት እዚህ ጋር ምን ያመጣልናል፣ አፕሊኬሽን ፎር ፊዚካል ባይቤት ማስተር ካርድ ይላል ማለት ነው። እሷን እንነካትና እንገባለን። ከዛ ሙሉ ዲቴይላችንን የአካውንታችንን ዲቴይል ያመጣልናል። በምን ስም ፕሪንት እንደሚሆንልን ስፔሊንግ ስት ምናምንም ካለ እዚጋ እናስተካክላለን። በፊት በትክክል በናሽናል አይዲ ካስገባ ነው ደግሞ እንዳለን ተወውና ከዛ የሺፕመንት ፊ ወይም የመጓጓዣ ግን ስንት ያስፈልገዋል? 30 ዶላር ያስፈልጓል ይላል ማለት ነው። ምናልባት እንግዲህ ኢትዮጵያ ላይ ስለቀ ሊቀንስ ይችላል፣ በዚሁም ሊቀጥል ይችላል። እሱን አብረን እናያለን። ለጊዜው ግን እንዴት አድርገን አድሬሳችንን እንደምንሞላ እናያለን ማለት ነው። ሴት የምትለዋን እናካታለን። እቺ ሁለተኛ ላይ የምትገኘዋን ሴት የምትለዋን እናካታለን። እንዳልኳችሁ ኢትዮጵያ ላይ አልተፈቀደም። ስለዚህ ካንትሪ የምትለዋን ኢትዮጵያ ብንላት ኢትዮጵያ ላይ ስንገባ እንደምትያት ነው። ዴሊቨሪ ካንትሪ ኦሪጂን ኢዝ ኖት ሰፖርትድ ነው የሚለው ስለዚህ ጆይን ዊሽ ሊስት ብለን ዊሽ ሊስቱን ጆይን አድርገን እናወጣለን ማለት ነው። ነገር ግን ኢትዮጵያ ላይ መስራት ሲጀምር እንደዚህ ስለማያስወጣን ዊሽ ሊስት ሳይሆን ፕሮሰስ ነው የምናደርገው። ኢትዮጵያ ካላይ ካንትሪ የምትለዋ ጋር ኢትዮጵያ የምትለዋ እናስገባለን። በመቀጠል ሁለተኛው ላይ ስትሬት አድሬሳችንን ነው የምናስገባው። ለምሳሌ አዲስ አበባ አራት ኪሎ ሊሆን ይችላል። አዲስ አበባ አራት ኪሎ አራት ኪሎ ሊሆን ይችላል፣ ወይም የናንተ የሰፈራችሁን ስም ሌላ ሀገር አረም ድሬዳዋም ሆናችሁ ትሞላላችሁ። ሁለቱም መሙላት ግዴታ አይደለም። ሲቲ የሚለው ጋር አዲስ አበባ ወይንም የናንተ ሀገር አረም ድሬዳዋም ሆነ የራሳችሁ ሀገር ፖስታል ኮድም የአዲስ አበባ ሆናችሁ አዲስ አበባ፣ ሌላ ሀገር ሆናችሁ ሌላ ሀገር ፖስታል ኮድ ታስገባላችሁ ማለት ነው። ካንትሪ ኮድ የሚለው ደግሞ የስልክ ካንትሪ ኮድ ነው። እሷው +251 እንደምትለዋ ማለት ነው። ኢትዮጵያ እንላታለን። ከዛ ስልክ ቁጥራችንን ከዘጠኝ ጀምረን እንሞላለን። በመቀጠል ከዛ ሪዝን የሚለው ጋራ አፕሊኬሽን ፎር ባይቢት ፊዚካል ማስተር ካርድ ማስተር ካርድ ብለን እንጽፋለን። ከዛ በኋላ ኮንፍርም እንለዋለን ማለት ነው። ይሄን አርገስ ስንጨርስ ያው የፔመንቱን ፕሮሰስ ያደርግና በቀጥታ እንደ ናሽናል አይዲ በፖስታ ቤት እቤታችን ድረስ የባይቢት ካርዳችንን ይልክልናል ማለት ነው። እንግዲህ ልክ አክቲቭ ሲሆን እናሳውቃችሁ ይሆናል። ላይክ ሰብስክራይብ እና ሼር ማድረግ እንዳትረሱ። ይመቻችሁ።